አ አላሁ አላሁ አላሁ አንተው ማረነ እንዲሁ አንተ እዙ ለሚስጅም አንተ እንዲሁ እኔን በሁሉ በሁሉ መጨቆን ትወዳለህ። ያ አላህ ያ ምን ነው ምን ነው? ምን አደረኩ ደግሞ በምን ጨቆንኩ? ደብሰሩ የልታወጣ ከምታስግ ምን አለ ቀድመህ ሰላምታ ብስጠኝ፣ ሰላም ነው የሚሰጡ ሰላምታ ለአንተ ስታ እንግዲህ የለኝም ቦታ። ራስህን አዋቂ እኔን ጠያቂ፣ ራስህን ሀይረኛ እኔን ሸረኛ፣ ራስህን ተወዳጅ እኔን ተዋራጅ፣ ራስህን ጨዋ እኔን መሻርገ ስታበቃ፣ ለሀገሩ ላ ምታወራ እረተው ከማል እረተው ከማል ነገር አሁን ምን ይጠቅማል? በውሸት አዞንነኝ፣ ያለ ሀቅ አትበድለኝ። በዚህ በዛሬው ደስታ ቀን አታስገባኝ ሰቀቀን ዳርሰህ ከመንገድ አታግደኝ ምን ትጠቀማለህን ያሁን ቢነድ የለም የለም የለም የለም በሆድ የማቂ ምጅ ጦሜን አልገድፍም ና ግጠመኝ እንፋለም። አይ አይሆንም ታልክ እንዲዮ ጥምት እንዲዮ መሰረቱ በረሃል በረሃ እንዲዮ ወዲ ያለኝስ ምን ጉድ መጣብኝ እናንተው አይገጥሙት ገጥሙት ባላ ጋራ መጥቶ ቀልቤን አነከተው። ኧረ በይ

ነገርን ከስሩ ነውና ተረቱ። ምንድን የአንተስ ምህንያቱ የምትለው እውነቱ? ደማ አስተፋኝ ካልከኝማ በልተናገር አታቅማማ። እኔም ተሰናደው ልሰማ። አላለም ይለበአኛል ልብ የመታን ሸቀሸቀኛል። የአንተ ነገር ሆድ ሲንቋርር እንዳትለኝ በዚህ እቅር አታንቋረር። እንዴ፣ ዶሮ አታላዝን በንጉርጉሮ። እኔ ሰይድ ያዴም የማልወድ ቀደም ቀደም ቢዋብብኝ ከልቆ አረዳው ዝም የምለኝ የማልጎዳው ሰውን ከብቱን የማከብር ሲደርሱብኝ የምሶብር። አይ ሰይድ ልብሽ ፈራጊ እኔ ከሙ እንደሆነ ነጨብጃለ ሰብርመትው ከዚህ ለማሻሽ ነው ምን አ ሄ ሞታ እኔ ደረሳው ሰይዱ የወንዶች ወንዱ ችዬ ችዬ ህቅ ሲለኝ ማንም ምንም የማይችለኝ ጀግና እንዲሆን የጀገነ አለአላ የጎነነ በነገርም በመትርም ከኔ ቀድሞኝ አይመትርም። ዋአዛልም ሰልኔ ሰይዳድም ሳይቀድሙኝ የምቀድም ሐቅ ሲጣስ የምደፍር ለመመለስ የማናፍር ለዲን የማነኝ ወታደር ለሶብሬ ግን የለኝ ወዴር ለነፍሴ ሲሆን ጅልመስእየተጠቂ ብዬ ምተው፣ አላህ ብቻ ለእኔ በቂ። አላህ ለኛ የነገረው በቁርአኑ የመከረው በሶብርና በሶላቱ እንዲትረዱኝ እኔን ያዙ እንዲያትክዱኝ ተንፍጦቶ የለም ኩራት፣ ሀቅን ይዞ የለም ፍራት። ደፍርሀኛን፣ ዘልፈሀኛን፣ ሳልደርስብህ ደርስሀኛን እኮ ያለብህን ትፋልብህን እኔም እንድል የምልህን አረ ሰይድዬ ሳብልህ ነው ልቤም ወደ የሚያውባዱ ነው ታውቀኛለህ። ፉልበር አለኝ አንድ የግዬ ቀስቀስልኝ ወጉን አልኩ ይሄ አገራችን የመባባል ጨዋታችን መቼ ሆነና ነገር ኖሮኝ የማስቀይም የምታስቀይመኝ የለም የለም የምንሆነም ሰላም በነገር ጦር ልብን ወግቶ እና ላዝሮ ውስጥ አድምቶ አቆሳስለህ አደማምተህ፣ አምተ ዛር ቆሌን አነሳስተህ፣ በሾህ ምላስ ወጋግትኸው፣ ገሩ ልቤን አንድድኸው። ከዚህ ሁሉ ጥፍ በኋላ ሸርተት ተለብሳት ትጎላ። አወይ አውይ ጥፋቴ! አረ ሰይዴ ላላ ብለህ አፉ በለኝ። ያው የምታውቀኝ ከሙኮ ነኝ ሳመር እንጂ የምታውቀኝ ሰው ሲያመር መግቢያም የለኝ። እንዲሁ ላላ ብለህ ሰይዱ አፉ በለኝ። ወይ ይውጣልህ በያዝከው ዘንግ አንድ የበለኝ፣ በሰቀቀን ከምትገልኝ ያው በትር ነው የሚሻለኝ። ኧረ የለም ኧረ የለም ሰይዱ ላላ ብለህ አፉ በለኝ። አለ ወዲያ ሊቅርባይን በደሉን የማይመልስን መሓሪ ነው አምላካችን። ቁርአኑም ይነግረናል፣ ተውበት አርጉ ከልባችሁ፣ አትወንጁሉ መልሳችሁ፣ እርስ በርስም ተዋደዱ ተዛዘኑ፣ ከምዕረትም እንድታጠርፉ እና ሰይድ

ውዴታውን ማርታውንም ከጃጅዬ ለረህማኑ ለረሂሙ ለአዛኙ ለሱ ብዬ ያንተስ ነገር አይን ነገር እሾህ የምትድወል በጉሮሮ የማይወጣ ተሰንጥሮ በዚህ በዛሬው የደስታ ቀን ከጸብና ከነገር ርቀን ለአላህ ብለህ ለአላህ ብለህ ከእንግዲህስ አታሳመኝ በነገር ጦር አተርክመኝ ለአሁን ተውኩ። በእናትህ ሳመኝ በል እንግዲህ ሀያ ሀያ አንተም ሀያ አፉ ብዬሽ አለው ላላ ነው ለጠላት እርስ በርስ መተዛዘን መዋደዱ ይኸው ነው የእስላም መንገዱ። በል ሀያ ትሎ ድርክም እንጂ አይደል እችን ሻለው የሰጠህ